ተሸልማችኋል አንድ ትልቅ ሽልማት። ምንድን ነው ሽልማቱ? በምን ዘርፍ ነው? ለምን ተሸልማችሁ? ምናምን የሚለውን ነገር እስኪ መጀመሪያ ያቀድመበት ነግረን ደስ ይለናል። ላር ቢጨምር ገንዘብ ቢጨምር ማቴሪያል ቢጨምር አሁን የምነግድ ፕራይስ ወይም አሁን የምሰጠ ፕራይስ ቤቱን እስክትረከብ ድረስ ያለ ፕራይስ ነው። መቶ ፐርሰንት የሚከፍለን ከሆነ 35 ፐርሰንት ኦፍ እናደረግለታለን። ለምሳሌ እኔ አሁን ቴምር ላይ ቤት አለኝ እሺ ሰላም፣ እንዴት ነህ? ጠና ስትል እንደምን አለ። በመጀመሪያ እስኪ ራስን አስተዋውቀ ብጀምር ደስ ይላል። እሺ ብሩክ አያሌው ይባላለሁ የቴምር ፕሮፐርቲ ሴልስ ሱፐርቫይዘር ነኝ። ኦኬ ሶ ብሩክ፣ ሰሞኑን ባይ ዘ ወይ ሶሻል ሚዲያ ላይ መነጋገሪያ ሆናችኋል እና እንኳን ደስ አላቸው በመጀመሪያ ደረጃ አብሮ ደስ አለ። አንድ ደስ የሚል ሽልማት ተሸልማችኋል፣ አንድ ትልቅ ሽልማት ምንድን ነው ሽልማቱ በምን ዘርፍ ነው ለምን ተሸለማችሁ ምናምን የሚለውን ነገር እስኪ መጀመሪያ ቀድመህ ብትነግረን ደስ ይለናል በጣም ጥሩ እሺ አመሰግናለሁ ያው ደግሞ ሜልንገር ያው ከቴምር ፕሮፐርቲ ነው የመጣሁት ሽልማቱ ኢትዮ ሪልስቴት አዋርድ የሚለው የተዘጋጀው ወደ አምስት አይነት ዘርፎች ነበሩ የተለያዩ ሪልስቴቶች ኢትዮጵያ ውስጥ ያሉ ሪልስቴቶች የተካተቱበት ፕሮግራም ነበረ። አምስት ዓይነት እንትኖች ነበሩት፣ ኳሊፊኬሽኖች ነበሩት። ከአምስቱ እኛ በአንዱን ያሸነፍ ነው። ያም ደግሞ ሞር በ2017 ዓመተ ምህረት አፎርደብል ሃውስ ወይም ደግሞ አፎርደብል ፕራይስ በሚል ማለት ነው። በሶስተኛው ወገን ተመስክሮልን ጥሩ ሁኔታ፣ ጥሩ አከፋፈል፣ ጥሩ የፕራይስ ደረጃ ያው ሰው ልጅ ቤት ለመግዛት ሲያስቡ ወይም ደግሞ ደንበኞቻችን ቤት ለመግዛት ሲያስቡ ሶስት ነገሮችን ነው የሚመርጡት። አንደኛው ሎኬሽን ነው፣ ሁለተኛ ፕራይስ ነው፣ ሶስተኛ ደግሞ ያው የተሰራበትን ማቴሪያል የሚመርጡበት ሁኔታ ይሆናል። ከዚህ አንጻር አፎርደብል ሃውስ በሚል ሽልማቱን አግኝተናል ማለት ነው። ለእኛ በጣም ትልቅ ሽልማት ነው፤ ምክንያቱም ለሰው ተደራሽ መሆናችንን የሚናገር ሽልማት ነው። በ2018 ደግሞ ከዚህ የበለጠ እንድንሰራ በደንብ ሞር ከዚህ የበለጠ ህዝቡን አትራክት እንድናደረግ የሚያደረገን ሽልማት ነው ማለት ነው። እና በጣም ደስ ብሎናል። ለሸለሙንም አካላቶች በዚሁ አጋጣሚ በጣም እናመሰግናለን። በጣም ደስ ይላል። እኔን ከጠየከኝ አሁን ለእኔ ትልቁ ጉዳይ ነው ማለት ነው። ያው ብዙ ሰው የሚጨነቅበትን ጉዳይ ነው እና በዚህ ነገር መሸለማችሁ በጣም ደስ የሚል ነው። እስኪ ስለ ቴምር ለማያውቁ ሰዎች ምን አይነት ድርጅት ነው ከአጀማመሩ ተነስተ፣ አሁን ላይ ምን እየሰራችሁ ነው? አክቹዋሊ አሁን ስለ ቴምር የማያውቅ ሰው ይኖራል ብዬ አላስብም። እውነት ነው አጋጣሚ ደረጃ ምክንያቱም በጣም አብዛኛው ፕሮሞሽን የኛ ነው ስለምንሰራ ነው። ፕሮሞሽኑ እየሰራ ነው ያለ ነው። ቴምር ፕሮፐርቲ ማለት 2008 በኢትዮጵያ አቆጣጠር የተቋቋመ ነው። እድሜውም ያንን ያህል ትልቅ አይደለም። ባለው ኤክስፒሪየንስ ነው እነዚህ ነገሮች አሁን ላይ እያገኝ ያለው እና በፊት የማህበር ቤቶች ነበር የምንገነባው ወደ ሱዳን ክለብ አካባቢ ወደዛ ወደ ለቡ አካባቢ ማለት ነው። ያንን ሽፍት አረግና 2010 ዓ ም ላይ ወደ አፓርትመንት መጣን ማለት ነው። ወደ አፓርትመንት ስንመጣ ምንድን ነው እኛ ያሰብነው፣ ትንሽ በሪል ስቴት ጉዳይ ትረስት የሚባል ነገር ሰውን በጣም አስጨንቆታል። ፍራቻ ነው የመጣው፣ ሁሉ እየዘረፈው ነው የሚሄደው፣ ምናምን የተለያየ ነገሮች ነው እና ዝም ብዬ ቤት እየገነባው ነው ብትል፣ ምንም ከሌላው የተለየ ነገር አይመጣም። ሰው ምን ምናረግን፣ እነዛን ሰባት ዓመቶች ውስጥ ህንፃ ገነባን ህንፃ ገነባን። ለእኛ ለሚያምኑ ሰዎች ወይም ደግሞ በድርጅቱ ባለቤቶች በኩል ያሉ ሰዎች ሊያምኗቸው ለሚችሏቸው ሰዎች ህንፃውን ሸጥን፣ አስረከብን። ሰው ካስረከብን በኋላ አሁን ኦፊሻሊ በፕሮሞሽን በምን በምን በባለፈው ዓመት ነው የጀመርነው ኦፊሻሊ የሆነ ፕሮሞሽን። ምክንያቱም ምን አስረክበሃል ብትባል ቢያንስ ኤቪደንስ አለ። ኦኬ ሰው ያንን ካስረከብን በኋላ በኤቪደንስ ሽያጭ መሸጥ ጀመርን ማለት ነው። ለዛ ነው ብዙ ሰው አሁኑ ወደኛ ጋር እየመጣ ያለው ማለት ነው። የተረከበ በዚህ ትንሽ ዓመቶች ውስጥ ያስረከበ ሪልስቴት የለም በእኛ እድሜ ከኛ እድሜ ከፍ ያሉት ምናልባት ሊኖር ይችላል። ያው ይኖራልን ብዬ አስባለሁ። ግን በኛ እድሜ ግን በእነዚህ ሰባት ስምንት ዓመቶች ውስጥ ግን ገንብቶ ያስረከበ ካለም ውስን ነው፣ በጣት የሚቆጠር እዛ መስፈርት ውስጥ ገባ። ህዝቡም በጥሩ ሁኔታ ትረስት አደረገን ማለት ነው። አሁን ሰው በደንብ ከኛ ጋር በደንብ እየሰራን ያለው ያው ቴምር ፕሮፐርቲ። ሌላው ምንድን ነው ለየት የሚያደርገው ነገር የመጀመሪያው እኛ የምንጠቀማቸው መሬቶች የሊዝ መሬቶች ናቸው። ከግለሰብ መሬት አንገዛም፣ ወይ አብሮ ማልማት የሚባል እነዚህ ዴሊቨሪን የሚያጓትቱ ነገሮች ወይም ደግሞ በመሬት ጉዳይ ብዙ ታሪክ የሚያመጡ ነገሮችን አንጠቀምም። የሊዝ መሬት ሲሆን አንደኛ ፒውር መሬት ነው፣ መንግሥት ኦፊሻል የሚሰጥ መሬት ነው። ከዛ ውጪ ደግሞ አንተም አጥረ ማስቀመጥ አትችልም የሊዝ መሬት ስለሆነ ግንባታው ይገር ነው የሚሆነው። ምክንያቱም እዛ ቦታ ላይ የሊዝ ቦታዎችን ስንወስድ በሶስት መንገድ ነው፣ ወይ በኮሪደር ልማት ነው የምንወስደው፣ ወይ በወንዝ ልማት ፕሮጀክት ነው የምንወስደው፣ ወይ በግሪን ኤሪያ ፕሮጀክት ነው የምንወስደው። ስለዚህ መንግስት እዛ ጋር እያለማ አንተ እዚህ ጋር ስለ አብደርደር የምታቆም ከሆነ ከመንግስት ጋር ያለው ነገር ጥሩ አይሆንም የተሰጠ ቦታ እንድትሰራ እስከሆነ ድረስ ማለት ስለዚህ እኛ እያደረግን ያለ ነው የሊዝ መሬቶች ብቻ ነው ይሄ ዴሊቨሪ ታይሙንም ይናገራል ምክንያቱም አጥሩ ማስቀመጥ ስለማይቻል ማለት ነው ሌላኛው ያው ቴምር ጋር የሚመጡ ሰዎች ሞር የሚያገኙት ነገር ምንድን ነው በአንቀጻችን በአግሪመንታችን አርቲክል ፋ ላይ ዋጋ ኢንፍሌሽን የለን ይሄ ዶላር ቢጨምር ገንዘብ ቢጨምር ማቴሪያል ቢጨምር አሁን የምንነግድ ፕራይስ ወይም አሁን የምንሰጥ ፕራይስ ቤቱን እስክትረከብ ድረስ ያለ ፕራይስ ነው። ይሄ ደግሞ በጣም ብዙ ሰዎችን የሚያረጋጋ ነገር ነው። ምክንያቱም አንድ ደንበኛ ሲመጣ እኛ ጋር ብቻ አይደለም ኢንቨስትመንት የሚያስበው በህይወቱ ብዙ ነገሮች ይኖሩታል። ሰው ያ ሲሆን ቴምር ይጨምርብኛል ያጨምርብኝም የሚል ነገር የለም። ስለዚህ ለደንበኛው ፉል ኮንፊደንስ ይተዋል። ኢንቨስትመንት ኮንፊደንስ የሚባለው ሶ አለ ሰው። ያ በመሆኑ ደግሞ ግንባታውም ድጋሚ ዋጋኛ ላይ ስለሚጨምር ደንበኛን ስለማንጠብቅ እኛ እንገነባለን ማለት ነው። ያ ነው የሚሆነው። የተለያዩ የአግሪመንት አርቲክሎች ይኖሩታል። በአግሪመንት ደረጃ፣ በግንባታ ደረጃ፣ በሎኬሽን ደረጃ ሙሉ ለሙሉ ተደራጅቶ ወደ ማርኬቱ የገባ ነው ማለት ነው ቴምር። ያ የሚገርም ነው። እስቲ ስለ ዋጋ ኢንፍሌሽን የጠቀስካትን ነገር ይበልጥ ብታብራል። አሁን ለምሳሌ የኮንስትራክሽን እቃዎች ሲጨመር ዋጋ ጀስት፣ እንደ ሲሚንቶ፣ አልሙኒ ምናምን ያሉ ነገሮች ሲጨመሩ። ከዚህ በፊት ከነበረው አግሪመንት ውጪ የሚጨመር ነገር አለ። ስለዚህ ከዛ አንጻር ኢንፍሌሽን የለውም ስትል ያለውን ነገር ከምን ከምን አንጻር እንደሆነ በደንብ። በጣም ጥሩ። ይሄ ለደንበኞቹም በጣም አስፈላጊ የሆነ ጥያቄ ነው። አሁን ጀስት እኛ ጋር ወደ ኛ ቢሮ ስትመጣ የመጀመሪያው ስራ አግሪመንት ነው፣ ፊትለፊት የሚቀመጥል። አብዛኛው ሰው አግሪመንት የሚያገኘው ፕራይስ ከከፈለ በኋላ ወይም ቤቱን ከገዛ በኋላ ነው። እኛ ጋር መጀመሪያ ነው የምናደርገው፣ ደንበኛው የሚገዛውን ነገር ማወቅ ስላለበት ማለት ነው። እኛ ጋር ኢንፍሌሽን አንጨምርም ስንል አሁን ኢትዮጵያ ውስጥ በሁለት አይነት መንገድ አፓርትመንት ይሸጣል፣ በብርና በዶላር ታብሮ ማለት ነው። በዶላር ያው ዶላር ሲጨምር ቤቱ ይጨምራል ማለት ነው። ኦኬ በዶላር ከሆነ በብር ሲባል ግን ሰው ብር ስለሆነ ብሎ ስለሚያስብ ምንም አይነት ጭማሪ አይኖሩም። በቃ ብር ነው ብሎ ነው የሚያስቡ። በብር ደግሞ ሲሆን አግሪመንቱ ላይ ኢንፍሌሽን ይካተትበትንና አሁን ቅደም የጠቀስካቸው አልሙኒየም፣ ብረት፣ አሸዋ፣ ሲሚንቶ፣ ነዳጅ እነዚህ ደግሞ በየቀኑ የሚጨምሩ ነገሮች፣ ዶላሩ ይሻላል። ሲክስ መንዝ ነው ጭማሪ የሚኖረው። እነዚህ ግን አሁን በብር ብለህ ኢንፍሌሽን ስናካትባቸው ያሉት ነገሮች ግን በየለቱ የሚጨምሩ ነገሮች፣ ስፔሻሊ ደግሞ ኢትዮጵያ ውስጥ። ስለዚህ ይህን ነገር እኛ ጋር ሲሆን አይኖርም። ለምሳሌ አቸንቲ የምንለው ሳይት አለ። አቸንቲ የምንለው ሳይት ላይ አንድ ካሬ አንድ ቤት ልትቀስልህ እና መቶ ስድስት ካሬ አለ ሚን ፈረስ ቤት የምንለው ላይ ልትቀስልህ መቶ ስድስት ካሬ ይኖራል። ያ መቶ ስድስት ካሬ አጠቃላይ ፕራይሱ ኦልሞስት አስር ሚሊዮን ስልሳ ሺህ አካባቢ ነው። ሰው አሁን የዲስካውንት ታይም ላይ ያለ ነው ሰውየው መቶ ፐርሰንት የሚከፍለን ከሆነ ሰላሳ አምስት ፐርሰንት ኦፍ እናደርግለታለን። ኦፍ ስናደረግለት ቤቱ ስድስት ነጥብ አምስት አካባቢ ይመጣል። ስለዚህ ይሄን ቤት ዴሊቨሪ አድርገን በሁለት ዓመት ተኩል ስናስረክበው ከስድስት ነጥብ አምስቱ ውጪ አምስት ሳንቲም የምናስጨምረው ነገር የለም። ስለዚህ እኛ ጋር ያለን አማራጭ ምንድነው? ዴሊቨሪ ታይሙን ይናገራል። ስለ ኢንፍሌሽን ከሌለው እኛ መገንባት ነው እንጂ አለመገንባት አያዋጣንም። ብዙ ጊዜ ከሆነ ሶስት ስላብ እና አራት ስላብ ይወጣና ወይም ደግሞ ህንፃው ፊኒሺንግ ይቀረውና ያቆሙታል። ያ ማለት ኢንፍሌሽን አለው ማለት ነው። ያግሪመንት ምክንያቱም አሁን በአስር ሚሊዮን ብር ካንተ ጋር ዲል አድርግና ያንን ህንፃ አምስት እና ስድስት ዓመት ይይዝብሃሉ ሲይዝብ፣ ኦልሞስት ወደ አርባ እና ሀምሳ ሚሊዮን አድርግ ይጠብቃሉ። ስለዚህ ነው ለዛ ነው እነሱ የሚይዙት። እኛ ደግሞ ኢንፍሌሽን ከሌለብን ሪስኩ የሚወስደው ካምፓኒ ነው፣ ዋጋ በየለት የሚጨምርበት ካምፓኒ። ስለዚህ ያለን አማራጭ መገንባት ነው እንጂ አለመገንባት አይሆንም። ስለዚህ ኢንፍሌሽኑ በዚህ ነው እኛ ምናስሄደው ማለት ነው። ዴሊቨሪ ታይሙንም ያፋጥናል ማለት ነው። ቶሎ አስረክበው መገላገል ዴሊቨሪ ታይሙን ያጋጠማል። በቃ እኛ ጋር አሁን ዴሊቨሪውን ኢገር እንድንሰራ የሚያደረገን ሶስት ነገሮች አሉ። የመጀመሪያው ሊዝ መሬት መሆኑ ነው። ሁለተኛ የዋጋ ኢንፍሌሽን ነው። ሶስተኛ ደግሞ አግሪመንታችን ላይ አርቲክል ዘጠኝ ነጥብ ሶስት ላይ ባና አስረክብ በየቀኑ የሚሰላ የቤት ክራያ በል ዜሮ ፖይንት ዜሮ ዋን ፐርሰንት ቤት 10 ሚሊዮን ብር ከሆነ የ10 ሚሊዮን ዜሮ ፖይንት ዜሮ ዋን ፐርሰንት በቀን ቤትን እስክናስረከብ ድረስ ደግሞ ቅጣት እንቀጣል አለ አግሪመንት ላይ ቴምር ያስረከባቸው ሳይቶች ምናምን አሉ ከዚህ በፊት ያስረከብናቸው ሳይቶች አሉ ለቧለን ላፍቷለን አጥና ተራፎ ተገበያ ማዕከል ጋር አለን አራት ኪሎ ሄመን የእናቶች ና የህጻናት ክሊኒክ ካለ እዛ አካባቢ ጋር አለን ዳን ሆስፒታል ያለበት ፊት ለፊት ማለት ነው ፓርኪንግ ያለበት አካባቢ ማለት ነው አሁን ደግሞ ወደ አያት አካባቢ ደግሞ ወደ ሎሚ አድጋ እዛ ጋር የተለያዩ ሳይቶች አሉ። ዴሊቨሪ ያደረግ ናቸው ማለት ነው። እና በዴሊቨሪ ደረጃ ሞር ጥሩ ጥሩ ደግሞ አፕዴት እያደረግ ነው። ዴሊቨሪ ስንል አሁን ስንጀምር ቅድም እንደነገርኩ የማህበር ቤቶች ናቸው። ዲፕላስ ፎር ቢልዲንጎች መገንባት ጀመርን። ዲፕላስ ናይን ቢልዲንጎች መገንባት ጀመርን። ዲፕላስ ቴን መገንባት ጀመርን። 12 አለን፣ 16 አሁን እስከ 22 ድረስ ነው የምንገነባው። እያሳደግ ነው የሚሄድ ነው። በቤቱም በፐርፎርማንሱ ፕሮፐርቲ ማኔጅመንቱን የሚሰራው ቴምር ነው ራሱ። ኦኬ ህንፃ አስተዳደሩን። ስለዚህ ደንበኞች እኛ ጋር ሲመጡ ቤቱን ብቻ አይደለም ለሚወስዱት የአስተዳደር እንትን አለው ማለት ነው። ዝም ብሎ እንደ ማንኛውም ሰው አፓርትመንት ተብሎ ተገንብቶ ተጥሎ አይወጣ። ከዛም አንጻር ማለት ነው ደስ ይላል በጣም። ቅድም አንድ ቤት ጠቅሰ 35 ፐርሰንት ምናምን ዲስካውንት የሚለውን ነገር ስትናገር ሰምቻለሁ። ስለዚህ አሁን ያለው ሳይቱ ምን አይነት ሳይቶች አሉ፣ እና ደግሞ ዲስካውንቱ ለማን ለማን ነው የሚለውን ነገር እስኪ። በጣም ጥሩ አሁን ላይ ያደረግነው ዲስካውንት ከሌላው ጊዜ ካረግናቸው ዲስካውንቶች በጣም ሞር ለየት ያለ ዲስካውንት ነው። ለምሳሌ አሁን ወደ አራት ሳይቶችን ይዘናል። አያት ፈረስ ቤት ብለን፣ አቸንቴ ብለን፣ ሊሴ ብለን ቡራት ኒውሮድ ብለን ይዘናል ከዛ ደግሞ ኢምፓየር ሱቅ አድዋ ዜሮ ዜሮ ፊት ለፊት ማለት ነው። አሁን እንዴት ነው ደንበኞችም በደንብ እንዲረዱት የምፈልገው ነገር አያት ፈረስ ቤት የምንለው ላይ በካሬ ዘጠና አምስት ሺህ ነው የምንሸጠው በካሬ ዘጠና አምስት ሺህ ነው የምንሰጠው። መቶ ስድስት ካሬ አለ፣ ለምሳሌ ቅድም እንደጠየቅኩህ እንደነገርኩህ ማለት መቶ ስድስት ካሬ አለ። አሁን ያ መቶ ስድስት ካሬ አሁን ያለበት ዋጋ ስሪ ቤድሩም ነው። አሁን ያለበት ዋጋ አስር ሚሊዮን ስልሳ ሺህ አካባቢ ነው። ስለዚህ ደንበኛው ሰላሳ በርሰንት የምናስረክበው በሁለት ዓመት ተኩል ሁለት ከሁለት ዓመት ተኩል ደንበኛው የግንባታ ሂደቱ ውስጥ አሁን ከሀያ አምስት በርሰንት በላይ ሆኗል። ሁለተኛ ስራ ድረስ መጥቷል ደንበኛው መቶ ፐርሰንት ወይም ደግሞ 65 ፐርሰንት ቢከፍለን እኛ 35 ፐርሰንቱን ኦፍ እናደርግ ዳት ሚንስ በካሬ ወደ 60 ምናምን ሺህ ብር ሆነ ማለት 61 ሺህ አካባቢ ገደማ ሆነ። 95 ሺህ የነበረው 61 ሺህ አካባቢ ሆነ ማለት ነው። አቸንቴ የምንለው ሳይት ደግሞ አለ። እሱ ደግሞ ሎሚያድ ሱፐርማርኬት ከፍ ብሎ ካስረከብናቸው ሳይት አጠገብ ነው። እዛ ላይ አሁን 137 ካሬ፣ 111 ካሬ የተለያዩ ካሬዎች አሉት ባለ 3 ናቸው። እዛ ጋር በካሬ ኦልሞስት ወደ 110 ሺህ ብር አካባቢ ነው በካሬ ማለት ነው። እዛ ላይም እንደዚሁ ይሄ ፎርድ አለ። ደንበኛው 65 ፐርሰንት ከከፈለን ኦፍ እናደረግለታል። አሁን ለምሳሌ 137 ካሬ አለ። ያ 137 ካሬ 15 ነጥብ 7 አካባቢ ነው የሚሆነው። ሶ 35 ፐርሰንቱን ኦፍ አረግንለት ማለት ዘጠኝ ነጥብ ስድስት አካባቢ ይሆናል ማለት ነው። ስለዚህ ኦልሞስ ከአራት ከአምስት ሚሊዮን ብር በላይ ነው ዲስካውንት እያደረግን ያለ ነው። ይሄ ግን ስንል ዲስካውንት አረግን ስንል ምንድን ነው መሸጥ አቅቶን አይደለም። ፕሮፐርቲ ነው፣ ብንተው ራሱ እየጨመረ የሚሄድ ነገር ነው። ታይም ቫሊውን ልናጣ እንችላለን እንጂ ፕሮፐርቲ ቫሊውን አናጣም። ግን ይሄ ምንድን ነው? ካምፓኒው የመስራት ይገርነቱን ነው የሚያሳየው። የዛሬ ሁለት ዓመት ተኩል 15 ሚሊዮን ብር ከምሰጠኝ አሁን 9 ሚሊዮን ብር ስጠኝ ነው። መኒ ቫሊውን በቃ አሁን ገንዘቡን ወስዳለው ስቶር ማቴሪያል ያስገባለው ገነባለው ነው የእኛ አይዲያ ማለት ነው። ሊሴም አካባቢ ያለው ከሊሴ ከትምህርት ቤቱ ጀርባ ደግሞ ሶስት ሳይቶች አሉ። ቡራት ኒውሮድ፣ ከዛ ደግሞ ሰከን የምንላቸው ማለት ነው። ከ25 ከ30 ፐርሰንት እሄዳለሁ በቃ። ኢኖቬሽን ሚኒስቴር ጋር እሱ ደግሞ ትልቅ ዳውንታውን ነው። እሱ ጋም በካሬ 115 ሺህ ነው። ደንበኛ 65 ከከፈለን 35 ፍ እናደረግለታለን እዛ ጋም ብዙ አይነት ከባለሁለት መኝታ ጀምሮ አማራጮች አሉ። ባለአንድም ውስን ናቸው እንጂ ባለአንዶችም ይኖራሉ። ግን ከባለሁለት ብለን እናስበውእና ብዙ ቤቶች ኦልሞስት ባለአንድ 46ም ካሬ ስለነበር በጣም ተሽጧል። 46 ካሬ መሀል ከተማ ላይ በግለሰብ ደረጃ እንኳን የለም እኛን እየሸጠን የነበረውእና ሰው ግን አሁን እነሱ አልቀው ኦልሞስት ባለሁለት ከባለ አንድ ሰባ አምስት ካሬ ሰባ አንድ ካሬ ይኖራሉ። እዛ ጋም ሳይቶች አሉ። እዛ ጋም በካሬ አስራ አምስት ሺህ ነው። ይቅርታ ፐርሰንት ለከፈለን ፐርሰንት ዲስካውንት እናደርግለታለን። ግን ሰትና ፐርሰንት ግዴታውም ላይሆን ይችላል። ምናልባት አንድ ደንበኛ አርባ ፐርሰንት ደግሞ ከከፈለን ለሁሉ አሁን ለጠቀስኩ ሳይት፣ አቸንቴ ሳይት፣ ፈረስ ቤት ሳይት ከዛ ደግሞ ሊሴ ሳይት አርባ ፐርሰንት ደግሞ ከከፈለን ደግሞ እኛ ከአርባ ፐርሰንቱ ላይ ሀያ ፐርሰንት ዲስካውንት እናደርግልህ። ኦኬ። ከአርባ ፐርሰንቱ ላይ ሀያ ዲስካውንት ፐርሰንት ካደርግልህ በኋላ ደግሞ ከስምንት ወር ያላነሰ ጊዜ እፎታ ጊዜ ደግሞ እንሰጠዋለን። ኦኬ። ምንም አይነት ፔመንት አልጠየቀውም። ለስምንት ለሰባት ወራት ያህል ምንም አይነት ከሰባት እስከ ስምንት ወር ባለው ወራቶች ውስጥ ምንም ይሄ ትልቅ ነገር ነው። ኦኬ። አርባ ፐርሰንት ሰው ደው ካረገ በኋላ ምንም አይነት ክፍያ አልጠየቀህም። ለስምንት ወር ዳት ሚንስ ዓመት በለው ምንም አይነት ክፍ ይህም ደግሞ ለደንበኛው በደንብ የሚያረጋጋ ነገር ነው። ግን ሶስት አማራጮች ነው ቅድም እንደነገርኩህ 65 ፐርሰንት ለከፈለን ዲስካውንት እናደርጋለን። አርባ ፐርሰንት ለከፈለን ያኛው ሙሉ ሪሚኒንጉ ስለሚከፍል አርባ ፐርሰንት ለከፈለን እስከ ስምንት ወር ሀይል ድረስ እፉት ጊዜ እንሰጠዋል። ግን እነዚህም ደግሞ ካልቻለ ግዴታው አደለም። አስር ፐርሰንትም ደግሞ ከፍሎን ደግሞ በኮንስትራክሽን ፕሮግረሱ መሰረት ጆይን ማድረግ ይችላል። ኦኬ ስለዚህ ቅድመ ክፍያ ከአስር ፐርሰንት ጀምሮ አለ። እነዚህ ግን ኦፈሮቹ ናቸው፣ አርባ ፐርሰንት እና ስልሳ አምስት ፐርሰንት ግን ደንበኛው ሞር የሚጠቀምባቸው ዲስካውንቱ ያካተቱ ማለት ደንበኛው የሚጠቀምባቸው ናቸው። እና በአፓርትመንት ደረጃ እነዚህ ናቸው። ሶማሌ ተራም እንደዚሁ አለን። ሶማሌ ተራ ተክላይማት ሆስፒታል ፊት ለፊት ማለት ነው። እዛ ጋም እንደዚሁ በጣም ጥሩ ሎኬሽን ነው። አሊያንስ ፍራንሲስ አጥር አጠገብ ማለት ነው። ኮሪደር አካባቢ የሚያገኘው ቦታ ነው። ልክ ኮሪደሩ ሲነካው የእኛ ቢልዲንግ ነው ወጣ የሚለው ወደ ውስጥ ገበያ ላይ ነበር። አሁን ያው ያ ቦታ እንትን ሲል ሞር የሚስተካከል ቦታ ነው እና በጣም ጥሩ ሎኬሽኖች ነው የምንይዘው፣ ቅድም እንደነገርኩ ከኮሪደር ልማት ከተለያዩ ነገሮች ጋር አብረን አታች የምናደርጋቸው ነው። ሌላኛው አድዋ ዜሮ፣ በጣም የተወራለት አድዋ ዜሮ ዜሮ ጋር ያለው ሱቃችን ነው። ጂፕላስ ፋይቭ ነው ሞል ስታንዳርድ። ያ ማለት በድሮ ግራር ሆቴል ወይም ደግሞ አራዳ ጤና ጣቢያ የነበረበት ምኒልክ ሆስፒታል ፊት ለፊት ያለበት ማለት ነው። እዛ ጋ ነው ያለው። እውነተኛ ውስጥን ሱቆች ናቸው የቀሩን። ጂ ፕላስ ፋይቭ ነው፣ ሞል ስታንዳርድ ነው። ግብይቱ በውስጥ ነው። እውነተኛ ቅናሽ ከ15 እስከ 20 ፐርሰንት፣ ከ15 እስከ 25 ፐርሰንት እውነተኛ ቅናሽ አድርገንበት በካሬ ደረጃ ጥሩ ሊሆኑ ለሊኪድ ሃውስ፣ ለሞባይል ቤት፣ ለወርቅ ቤት፣ ለተለያዩ ነገሮች ሊሆኑ የሚችሉ ሞል ስታንዳርዶች ናቸው ከግራውንድ ጀምረን እስከ ላይ ድረስ እንትኖች አሉት፣ ሱቆች ይኖሩታል ማለት ነው። አምስተኛ ፍሎር አካባቢ ላይ ኢንተርቴንመንቶች ይኖሩታል። ያን ኢንተርቴንመንት ወደ ላይ ከፍ ያደረግንበት ምንድን ነው? ሮቴሽን እንዲኖረው ነው። ግራውንድ ላይ ኢንተርቴንመንት ቢኖር ሰውየው ግራውንድ ላይ ተጠቅሞ ይመለሳል፣ ባክ ያደርጋል። ግን ኢንተርቴንመንቶች ከላይ ያሉ ሲኒማዎቹ፣ የተለያዩ ነገሮችን በቪዲዮ ማየት ይቻላል። እነሱ ነገሮች ላይ ስላሉ ሮቴሽን እስከላይ ድረስ ይኖራል። ሰው ደግሞ እስከላይ ድረስ ፍሎ አደረገ ማለት ደንበኞች ገበያ ያገኛሉ ማለት ነው። ከዛ በዘለለ ያንን ቦታ በጣም ሊግዠሪ ወይም ደግሞ ያንን ቦታ በጣም ኢንካም ጀነሬት የሚደረግበት ቦታ እንዲያደርግ የሚያደርገው ከፊት ለፊቱ ከሱቃችን ፊት ለፊት ወይም ደግሞ በተለምዶ ድሮ ዶሮ ማነቅ የምንለው ከእኛ ሱቅ ፊት ለፊት ነው ያለው። እዛ ጋር ደግሞ ከ1500 መኪና በላይ በአንዴ ፓርክ የሚያደርግ ቦታ አለ። ያ ፓርኪንግ ደግሞ ዋኪንግ ከስተመር ያመጣል። አሁን ለምሳሌ መገናኛ ስትሄድ ቤተለም ፕላዛ እና ዘፍነሽ አሉ እነሱ ጋር ወኪን ከስተመር እንዲመጣ ያደረገው የመገናኛ ተርሚናል ተርሚናል፣ እያመጣ ሰውን እዛ ጋር ያራግፋል። ሰው ደግሞ እዛ ጋር ሮቴት ያደርጋል። ስለዚህ እዚህ ሱቅ ፊት ለፊት 1500 መኪና የሚያቆም ፓርኪንግ አለ። የራሳችን የሚሱቃችን ፓርኪንግ አለ። ስለዚህ አንተ እዚህ ሱቅ ጋ የትኛውም ሳይድ ጋር ብትሆን ደንበኛ አለህ ማለት ነው እና እዛ ላይ ከሰባት ሚሊዮን ብር ጀምሮ እስከ 3.9 ድረስ ሱቆች ይኖራሉ። አጠቃላይ ሂሳባቸው ከሰባት ሚሊዮን ጀምሮ እስከ ሶስት ነጥብ ዘጠኝ ድረስ ማለት ነው። ሞል ስታንዳርዶች ናቸው ለማንኛውም አገልግሎት። ለምሳሌ የወርቅ ቤት ያው እዛ አካባቢ በጣም ሞር የሚጠቀሙት ወርቅ ቤት ስለሆነ ማለት ነው። ለወርቅ ቤት፣ ለሞባይል ቤት እንደዚህ ሊኪድ ሃውሶች፣ ፍላወር ቤቶች ለተለያዩ ፐርፐዝ ይውላሉ። እና እሱ ደግሞ በጣም ሞር ነው የተሸጠው። በዚህ ደረጃ ነው እንግዲህ እየተንቀሳቀስን ያለ ነው ማለት ነው። በቅርቡም ደግሞ ላውንች የምናደርጋቸው ሳይቶች ይኖራሉ በተለያዩ አዲስ አበባ ከተማ ቦታዎች ላይ ግን አሁን ምንድነው እነዚህን እጃችን ላይ ያሉትን ምክንያቱም ለደንበኛ በየቦታው መጀማመር እዛጋ መጀመር እዚጋ መጀመር እዛጋ መጀመር ሳትገነቦዝም ብለው ቦታውን መያዝ ነው እንጂ የሆነው ምንም እንትን አይመጣም። እና አሁን ያሉትን ሳይቶች የተወሰነ ፕሮግረስ ካደረግን በኋላ ደግሞ ሌላ ሴቶች ላውንች እናደርጋለን ማለት ነው። ግን አሁን በእነዚህ ነው የምንገቢያየው ማለት ነው። ያ እንደ ጀስት አሁን ከሪል ስቴቱ አንተ ያው ኦልሬዲ ይዛው ላይ እና እንደ ገዢ ሆነ ብትመጣ አንተ የምትመርጠው ቤት ዝም ብለህ አንተ ፌቨራይት የምትለውን። አይነት የሚገርም ነገር ቴምር ጋ ያለ ከስተመር አሚን ቴምር ጋ ያለ ተቀጣሪ የኮንትራት ሰራተኛ አይደለም። ኦኬ፣ ለምሳሌ እኔ አሁን ቴምር ላይ ቤት አለኝ፣ የራስ ቤት ፒያሳ ላይ ቤት አለኝ። እኔ የሚሸጠው ፕሮዳክት ራሴ ቴስት ያደረጉትን ፕሮዳክት ራሴ ፊል ያደረኩት። ስለዚህ ይሄንን ቤት የምጠብቀው ከደንበኛው እኩል ዴሊቨሪውን ገባ እዛ ቴምር ላይ የሰጠን ኦፖርቹኒቲ ለከስተመሩ ብቻ አይደለም ትሪት የሚያደርገው እኛንም ትሪት እያደረገ ያለው ሰውን ትሪት ሲያደርግ፣ ለአንተም ቤት የምትገዛበት ነገር ካመቻቸ፣ አንተ ያንን ፕሮዳክት ፊል ታደርጋለህ። ስለዚህ ያንን ፕሮዳክት ፊል ስታደርግ ደንበኛው ደግሞ መጥቶ እንደዚህ ሲል የማቆሙ ቤት ነው እየሸጥኩለት። ወይም ደግሞ ያ ደንበኛ ነገ ጎረ ቤቴ ነው አሁን ሌላ ቦታ ትሸጥና ከሶስት ወር በኋላ ትገናኝም ሌላ አንተ ሌላ እሱ ወደ ሌላ ነው። ግን አሁን እየሸጥኩላቸው ያሉ ሰዎች የኔ ጎረ ቤቶች ናቸው። ዳይሬክት ነው የሚያገኙት እኔ ነኝ የሸጥኩት እኔ ክሎዚንግ የሰራሁት እዛው ላይ ቤት አለኝ። በምርጫም ደረጃ ባጠይቀኝም መርጬ የደረስኩበት ቴምር ነው። አሁን ባለበት ብዙ ሴቶች ላይ ሞክሬያለሁ ለመስራት ከአንድ ከሶስት ከአራት ልሴቶች በላይ ማለት ነው። ያው እዛም ጥሩ እንቅስቃሴ ነበረኝ፣ ግን ደግሞ አሁን ወር አሁን ያለሁበትን ደግሞ በጣም ወደዋለሁ። ስለዚህ ደንበኛም ሁኜ ብመጣ ደንበኛም ሁኜ መጥቼ ከቴምር ቤቱን ስፔሲፊካሊ የትኛውን ቤት ትመርጣለህ አንተ? ለምሳሌ አንድ ሁለት ልጅ ላለው ሰው ኦኬ ሶስት መኝታ ሁለት መኝታ አንድ መኝታ አለ። ካሪው ምናምን ከአፎርደብሊቲም ጋር አንፃር ስት እንዴት እንከፋፍለው መሰለ፣ ለመኖር አያት አሪፍ ነው። ኦኬ ለመኖር ፒያሳን ደግሞ እንዴት እናድርገው መሰለ፣ ኢንቨስትመንት ለሚያስቡ ሰዎች ዳውን ታውን ነው። ምክንያቱም ለሸራተን፣ ለፍሬንድሺፕ ፓርክ፣ ለሞናርክ ሆቴል፣ የኒያና ሆቴል ከፊት ለፊቱ ባንኮች የተለያዩ ዳውን ታውን ኢሚግሬሽን ጥቁር አንበሳ ሆስፒታል፣ ፍልውሃ። ያ ቦታ ደግሞ ይሄ በጣም ኢንቨስትመንት ላይ ፎከስ የሚያደርግ ይህም ቤት በጣም ቆንጆ አድርጌ ሰርቼ አከራየዋለሁ፣ በዶላርም በምንም። ምክንያቱም እዛ ቦታ ጋር ዶላር ነው ሊከራ የሚችለው እና በዚህ ደረጃ እንከፋፍለው እና ፒያሳም ለመኖር ይመቻል፣ የሚረብሽ ቦታ አይደለም ግን ኢንቨስትመንት ላይ ፎከስ የሚያደረግ ወይም ስመጣ ጥሩ ቪዩ ማየት ፈልጋለሁ የሚል ደግሞ ካለ ያ ነው የሚሆነው። አዲስ አበባ ላይ ደግሞ ለመኖር መንግስት የሚመርጠ ቦታ አያት ነው። አብዛኞቹ ልሴቶች ወደ አያት ነው የሚሰሩት። ለዛ ነው ወደዛ አካባቢ። እዛ ደግሞ ብዙ ልጆች አሉ ደግሞ እና ከልጆች ጋር እኖራለሁ ለሚል ደግሞ ወደ አያት ደግሞ ፎከስ እናደርጋለን እና ደንበኞቹ በራሳቸው የራሳቸው አናኗር ዘይቤ ከመረጡት ፒያሳም ጥሩ ነው ይሄኛውም ጥሩ ነው። ሶማሌ ሰራም ባይዘ በጣም ቆንጆ ቦታ ነው ያለው። አሁን ደግሞ እየተስተካከለ ነው ሰፈሩ። እንደ አጠቃላይ በጣም ብዙ ነገሮች የተሰሩ አክቹዋሊ አይለማም የምትልበትም ቦታ የለም። ምክንያቱም የዛ የዛሬ አራት ወርና አምስት ወር የተለያዩ ቦታዎችን ብጠቅስ ሌላ ታሪክ ውስጥ አሁን ለምሳሌ ፒያሳ ከአንድ ዓመት ከሁለት ወር ከአንድ ዓመት ከሶስት ወር በኋላ የሆነው ፒያሳ አልነበረች። የሆነ ቦታም ደግሞ እንደዚህ ብጠቅስ እንደዚህ አልነበረችም እና አሁን እንደ ድሮ ይሄ ቦታ ገና ነው ለመልማት፣ ይሄ ቦታ ገና ነው እንደዚህ ለመሆን ማለት አትችልም። ባለው አጋጣሚ እነዚን ቦታዎች መያዝ ነው። መሀል ከተማ ደግሞ ቤት እየተገኘ አይደለም። አብዛኛው ሰው ሙቭ እያደረገ ወደ ዳር እየሄደ ነው ሰው። መሀል ከተማ ላይ ደግሞ ቤት መያዝም ትልቅ ፍራውድ ይሆናል። ደንበኞቻችን ማለት በጣም ሰዎች እናንተን እንዴት ያግኟችሁ? ቁጥራችሁን እዚህ ከታች እናስቀምጣለን ኦፍኮርስ ደንበኞቻችን እኛን ማግኘት የሚችሉበት የመጀመሪያው መንገድ እንዳልከው ታች ባለው ስልክ ቁጥር ነው። በነዚህ ቁጥሮች ኮንታክት አድርጓቸው በቴሌግራም በዋትሳፕ ቀጥታ መደወልም ይችላል። በማንኛውም ሰዓት 24 ሰዓት እዚህ ስልክ ላይ መደወል ይቻላል። በዚህ ስልክ ላይ ማንኛውንም መረጃ የኦፊስ ቀጠሮችንም የሳይት ቀጠሮችንም አሁን በጣም ብዙ ስልኮች ናቸው እየተደወሉ ያሉት እና ቶሎ ቶሎ ወደ ኦፊስ እና ወደ ሳይት ነው ኮንቨርት እያደረግን ያለነው እየቀየረን ያለነው እና አሁንም ቢደወልልን በተወሰነ መልኩ ደንበኞች ኦርደር መኪና ዘን የተለያዩ ነገሩ ሳይት ፕሮግራም ስላለን ያው ደንበኛ ድንገት እንደመጣ አይደለም የሚስተናገደው እና ብዙ አይነት ደንበኞች ስለሚኖሩ ግን ቀድሞ ቡክ እያደረጉ ሳይት እና ኦፊሶችን እንት ማድረግ እንችላለን፣ ስትመንት መስራት እንችላለን። በጣም አመሰግናለሁ ለሰጠን ማብራሪያ። መጨመር የምፈልገው ነገር አለ? መጨመር የምፈልገው ነገር እንኳን ያን ያህል ብዙ የለም። ያው ብዙ ነው ያወራሁት። በጣም እናመሰግናለን ለሸለሙንም አካላት እንዲሁ ደግሞ ቴምር እዚህ ወክሎኝ እዚህ ቦታ ላይ ስለ ቴምር ይህ ሁሉ እንዳወራ ስላረገኝ በጣም አመሰግናለሁ። እናንተንም በጣም አመሰግናለሁ።